በብዙ ሺህ የሚሆኑ ፍልስጤማውያን ከዚህ ወጥተው ኢየሩሳሌም ዙሪያ ሰርተው ነግደው ተመልሰው እዚህ ያድራሉ። እስራኤላውያን ግን ለወሳኝ ሁነት ለሴኪሪቲ ለመሳሰለ ጉዳይ ካልሆነ እዚህ አይኖሩም። ቢኖሩም ብዙ ሰላም አይሰጧቸው። ያው ጥቃቅን ትንኮሳ ይኖራል ማለት ነው። ሆኖም ግን ቤተልሔም የተሻለ ነው የሚባለው ጥቃቅን ትንኮሳ እንጂ ትልቅ ጦርነት እና ትልቅ አውዳሚ ነገር ተደርጎ ብዙ አይታወቅም። ምክንያቱም ጸጥ ለጥ ብሎ ነው የሚኖሩ ተጠቃሚም ናቸው ከእስራኤል መንግስት። እና አሁን ለምሳሌ ወደ ኢየሩሳሌም ጎልጎታ ስንገባ ግራና ቀኝ ያለው አብዛኛው ሱቅ የዚህ ሀገር ዜጎች ነው። እንግዲህ ከኮተቤ መርካቶ ሄዶ እንደመነገር ነው፣ መርካቶ ወደ ኮተቤ እንደማድር ነው። እና ብዙዎቹ ኢየሩሳሌም ነግደው እዚህ መጥተው ያድራሉ ፍልስጤማን ማለት ስለዚህ ብዙ እዛ ስለሆነ ጸጥ ብሎ እንደሆነ ያው የፖለቲካ አቋም ቢኖርም ግን ብዙ ጊዜ ባይሆን፣ ከዚህ አልፎ ዌስት ባንክ የሚባለው በዚህ ነው። ብዙ ጊዜ እዛ ላይ ግን ያው የአክራሪውና የሐማስ ግሩፕ ስለሚኖር በዌስት ባንክ እኛ የምናየው ጉዳይ የለንም፣ መንፈሳዊ ጉዳይም እዛ የለም። ግን ብዙ ጊዜ እስራኤል በዌስት ባንክ እና በጋዛ ላይ ነው ከፍተኛ ትኩረት። ይሄ ዋና የፍልስጤም ግዛት ሆኖ ግን የጦርነት ቀጠና አይደለም ቦታዋም ደግሞ ቅድስት ቦታ ነው፣ ጌታ የተወለደባት እና ኤፍራታ ወይም ቤተልሔም እየገባ ነው ማለት ነው። በይዞታነቱ የፍልስጤማውያን ነው። ሙስሊሞችም አሉ፣ ክርስቲያኖችም አሉ። ከአርባ ሺህ በላይ የሆነው የሆኑ ይኖራሉ። ተራራ ማለት ከዚያ አያይዞ እስከ አይነ ከርብ ድረስ ተራራማ ወጣ ገባ ቦታ ነው። አሁን ዝቅ እንላለን ከፍ ታገኘች በመጽሐፍ ቅዱሳችን ትምህርት አስቀድሞ ስለ ዳዊት ብዙ የተነገረላት በኋላም ደግሞ ስለ ክርስቶስ ዋናው ጌታችን አምላካችን የተወለደባት እነ ቅዱስ ገብርኤል እረኞቹን ያበሰሩባት። ሄሮድስም የነገሰው እዚህ ነው። ሕጻናትን የሚያስፈጀው እዚህ ነው። ይሄ ዳዊት አገር ዳዊት ተቀብቶ ነብዩ ሳሙኤል ዳዊትን የቀባው በቤተልሔም በኋላ ላይ ነው። ወደ ጽዮን ሄዶ ጽዮን ላይ ቤተ መንግስቱን ሰርቶ ማን ነው ማረፊያውን አድርጎ ከተማ ያደረገው ከዳቢ ሰሎም ሲሸሽ ስራ ጽዮን ጽዮን ማለት አምባ መጠጊያ ማለት ነው። በዚያች ተራራ ላይ ኢየሩሳሌም ገብቶ ማለት ነው የነገሰው የተቀባ ያደገው በቤተ አንቺ በተለይ የፍራቷ ክብር ስትሆኝ ንጉስ ካንቺ ይወጣል ተብሎ በሚልኪያስ የተነገረላት ይቻ ሀገር ነች። ንጉስ ካንቺ ይወጣል ተብሎ የተነገረው አስቀድሞ ዳዊት እንደነገሰብሽ ሁሉ የሰማይና የምድር ንጉስም ከአንቺ ይወለዳል ተብሎ ትንቢት ተነገረ። ትንቢቱ ፍጻሜ አግኝቶ በቤታችን ቅድስ ተልብሳለን። ግን ማርያም ለቆጠራ መጥተው ነው እንግዲህ በአውግስጦስ ቄሳር ዘመን በህዝቡ ላይ ይቆጠር ዘንድ በየጣ ክፍል በየዘሩ በየጎሳ ማለት ነው ሲሆን ለቆጠራ መጡ። የዛን ጊዜ የመውለጃዋ ወራት ደረሰ፣ ስፍራ አላገኘችም። ው የሰማይና ምድር ንጉሥ ኢየሱስ ክርስቶስ እርሱ የሚወለድበት ስፍራ አጣ። የስፍራ ሁሉ ባለቤት ሰማይ ዙፋኔ ምድር እግሬ መረገጫ ያለ አምላክ ይወለድበት አጣ። ትህትናውን ጥቅኖ ሲያሳይ ነው። እርሱ በወርቅ ቤተ መንግሥት ቢወለድ ለእርሱ ምኑ ነው ወርቅን የፈጠረ ወርቅ የሆነ ህይወት ያህል ደርሶ ደርሶ ጌጣጌጥና ፍቅሩን ጊዜው ሲደርስ የመውለጃ ወራ ሲደርስ በከብቶች በረት ገብቶ በከብቶች በረት በዚያም በድንግልና የጸነሰችው ክርስቶስንና እዚያ የአሟሞቅ ና በጨርቅ ተቀለለች እጇ ላይ ባለ ጨርቅ። ከዚያ የአሟሟቁት ናማናቸው? ከብቶች አህያ፣ ገዥውን በሬ ጋጣውን አወቀ፣ በእስራኤል ግን እግዚአብሔርን አላወቀ የሚለው ከብቶች ተጣሪያቸውን አውቀው በስትንፋሳቸው አሟሟቁት። ደሞ የብርድ ወራት ነው፣ ታህሳስ ብርድ ነው። በነገራችን ላይ በጣም በረዶ ነው። በአውሮፓ በአሜሪካ የምታውቁት አይነት ከባዱ ብርድ ታህሳስ ላይ በጣም እስኖ አለው። በብርድ ወራት እኮ ነው ጌታ የተወለደ። ታዲያ ለእሱ አሟሟቂ ማን ሆኖ ገብቶ ታደለው ጌታ አደሉ አወቁት ይላል። እስራኤል ከነ ጌታ ወራ ላይ ቀድሞ ትንቢት እንደተነገረ ጌታችን በበረት ተወለደ። እንግዲህ ትህትና ሁሉ ከሰማያት ሰማያት ተወርዶ በረት የሚወለደ አምላክ የሰው ልጆች ለትህትና ነው የመጣሁት ለልዕልና አይደለም ሲል እኮ ዝቅ ብዬ እየላድናችሁ ነው ሲል እኮ ነው፣ በጌታችን ነው ተጠቀለለችው ከዚያም ከድልግልና ጡቶቿ የፈለቀው ጡቶቿን ጠባ። በቤታችን ታቀፈችው። በኋላ ላይ ደግሞ ሮስ ያው ስለ ሰብአ ሰገል እነግራችኋለሁ። ሰብአ ሰገል ሁለት ዓመት ሙሉ ኮከብ እየመራቸው ከምስራቅ የመጡ ናቸው። ሰብአ ሰገል ስንት ናቸው? እሺ ከዛ ያው ጌታ መወለዱ ተነግሯቸው መጡ። ገበሩለት። ምን ምንድን ነው የገበሩት? አዎ ገበሩለት፣ ሰገዱለት። አዎ በነገራችን ላይ ከሶስቱ ሰብአ ሰገል አንዱ ኢትዮጵያዊ ባዜን ነው ይባላል። ኢትዮጵያዊ ነው ይባላል። ይህን አባ ተስፋ የሚባሉ ተመራማሪም ጽፈውታል። አንበወት የሉም የተለያዩ ብላቴን ጌታሪም ጽፈውታል ስለ እስራኤል ና ስለ ኢትዮጵያ እንደዚህ። እንዲሁም ደግሞ ከሳባ እስከ አድዋ የሚል መጽሐፍ አላቸው። ከሳባ እስከ አድዋ ቤተሰቡ አሳትሞታል። በጣም በጣም ታሪክ የያዘ መጽሐፍ ብላቴን ጌታ ታሪክና ስለ ሳባ፣ ጉዞና ስለ እስራኤል ጠቆም አድርገው ህዳጉ ላይ ከሰባ ሰገል አንዱ ኢትዮጵያ መሆኑ ይነገራል ብለው ጽፈዋል። በነገራችን አሁን ቤተልሔም ውስጥ የሰባ ሰገል ምስል ላይ አንዱን ጠይም አድርገው ነው የሚስሉት ቀይም አድርገው ነው የሚስሉት። ኢትዮጵያ ነው ብለው እነሱም አምነው እና ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ አመጡ ሰገዱለት። እረኞች ደግሞ በእለቱ ቅዱስ ገብርኤል ነግሯቸው መጥተው አመሰገኑ፣ ስብሐት ለእግዚአብሔር ብለው አመሰገኑ። እሺ፣ ሌላውን እዛ እንተርካለን። አሁን ወደ ፓርኪንግ ነው የምንገባው። በዚህ በቀኝ በኩል የምታዩት፣ በዚህ በኩል ነው ወደ ቤተልሔም በእግራችን የምንሄደው። በዚህ በኩል አሁን በመኪና ማቆሚያ ልንገባ ነው። አሁን አንድ መልዕክት ብቻ ልንገራቸው የሰማችን ነው አባቶች እንግዶች፣ አሁን ከፓርኪንጉ የምንወጣው ወይ በደረጃ ወይ ደግሞ በመደበኛ ሊፍት ነው። ተንሸራታችሁ ሊፍትን ባትጠቀሙ ጥሩ ነው። በዚህኛው በራ እንወጣም። ይህ በቃ መኪና ብቻ ነው። ትከተሉንና ሊፍት አለ ወደ ላይ አልፎ ወደ መሬቱን ለማግኘት